ከውስጥ ብዙ ብዙ ብሔራዊ ቡድኖች ላይ አስደናቂ የሚባሉ ታሪኮች አሉ። ከድል በኋላ አንዳንዴ ኳሊፋይ ሳያደርጉ የሚቀሩ ብሔራዊ ቡድኖችን ተከትሎ አንዳንዴ ልክ አሁን የናይጀሪያ የናይጄሪያ ብሔራዊ ቡድን ከኮንጎ ጋር ሲጫወቱ የሆነ ነገር እየቀመመ ነው ብለው ቤንች ላይ ያለውን ሰው ለመያዝ የተንደረድሩበት ለማነቅ ሙከራ ያደረጉበት በኋላ ላይም ፕሬስ ኮንፈረንሱ ላይ በቡዶ በጁጁ ነው የወደቅነው፣ በጥንቆላ ምክንያት ነው ናይጄሪያ የወደቀችው ያሉበት የቦነስ ጉዳዮች ብዙ ታሪኮችን እንሰማለን። ግን ይሄኛው በጣም ፈገግ ያደርገኛል። የኦሊንጎ ድርጊት በተለይ ብራዚሎች አራተኛ ጎል ያስቆጥሩ ነው ብሎ በጭንቀት ኳሱን ገናዳኛው ዳኛው ፊሽካ ሳይነፉ የሚመቱበት መንገድ እና ትሪቡን ከጣሊያን ወደ ኮንጎ ወደ ቀድሞዋ ዛይር መጣን። ሁለቱ ማራኪ ፕሮግራሞቻችን አስከተልን። በአጠቃላይ በኢንተርናሽናል የጨዋታ ጉዳዮች ዙሪያ በሳምንቱ በነበሮች ጉዳዮች ላይ ቆይታ እናደርጋለን። ግን ዛይርና ሊንጎን መንደርደሪያ ብናደርገው ደስ ይለኛል። በቅድሚያ እንደምን ዋልክ? እንዴት ዋላችሁ አድማጮች፣ እንዴት ዋልክ? በያላችሁበት ሰላም፣ ጤና፣ ፍቅር እንመኛለን። የመጀመሪያው ጥቁር አፍሪካዊ ቡድን ነው ፍቅር የዛይር ብሔራዊ ቡድን የአሁኑ ኮንጎ ማለት ነው። ያው ከማቡቱ ካቢላ ተቀበሉትና ከአፍሪካ በጣም አምባገነን መሪዎች መካከል ናቸው። ያለ ጓንት ነበር ብሔራዊ ቡድኑ በዓለም ዋንጫ የተካፈለው። ግብ ጠባቂው ጓንት አልነበረውም። በዩጎዝላቪያ ዘጠኝ ገባበት በብራዚል 4 በስኮትላንድ 2፣ 14። ይሄ የዓለም ዋንጫ ከመከናወኑ በፊት አስቀድመው አዲስ አበባ ላይ በቀዳማዊ ኃይለሥላሴ ፊት የአፍሪካ ዋንጫ ያሸነፈ ቡድን ነበረ። በጣም ተደሰቱና ማቡቱ ሴኮ ቪላ ቤትና መኪና ሰጡ። ከዛም አግስት በዓለም ዋንጫው ላይ ሲካፈሉም በጣም ቃል ገቡ። ከፍ ያለ ሽልማት ይጠብቃቸዋል፣ አፍሪካን አኩሩ ብለው መርቀው ሸኙ። ሲመለስ ግን ብሔራዊ ቡድኑ በምድቡ መርሃ ግብር 14 ጎል ተቆጠረበት። አፍሪካውያንንም እኛ ዛይራውያንን አሳዘናችሁ በሚል ማቡቱ ገና ተጫዋቾቹ አውሮፕላን ላይ እያሉ ነው የአፍሪካ አፍሪካ ዋንጫውን ስላሸነፉ የሰጧቸውን ቪላ ቤትና መኪና የነጠቋቸው። ከነ ሬቪሊኒዮ ጀርዚኒዮ ቶስታው በጠንቃቃው ዛጋሎ ይመራ ከነበረው የ1970ው የብራዚል ብሔራዊ ቡድን ጋር መጋጠም ራሱን የቻለ ከባድ ቻሌንጅ ነበር ለመጀመሪያ ጊዜ በዓለም ዋንጫ ላይ ጥቁር አፍሪካውያንን የወከለ ብሔራዊ ቡድን ነው ያኔ። በጀርመን ፍቅር የበርሊን ግንብ ሳይናድ ቤከንባወር በጣም በነገሰበት የዓለም ዋንጫ ላይ ነበር የዛየር ብሔራዊ ቡድን 74 ላይ ቀረበው። ለማንኛውም አፍሪካ እግር ኳስ ላይ በጣም ብዙ አይነት ትሪኮችን ትሰማለህ። ኮንጎ በነበርን ሰዓት ታስታውሳለህ? ያ ሆቴል ምን ነበር በብራዛቪልም በዲሞክራቲክ ኮንጎን በነበረን ቆይታ ኪንሻሳም፣ ብራዛቪልም በነበረን የተለያዩ አድቬንቸሮች ፍቅር ሆቴሉ እንግዲህ የጁጁ ምልክት ማሳያ ምስክር አንተ ትመስለኛለህ። እኔ ያላየሁትም ጁጁ እኔ ያላየሁትም ግን፣ አድማጮች ባልደረባዬ ፍቅር ይልቃል ያየው ነገር አለ ይተርከዋል። ለማንኛውም የኢትዮጵያ ብሔራዊ ቡድን ጋር በዛ የነበረ ማጣሪያ ላይ ትሪቡን በነበረው ዘገባ ላይ ነው። ነደጉ ደበበም ይመሰክራሉ፣ ፍቅር ኮንጎ በነበራቸው አጋጣሚ፣ እንደገና ደግሞ ሀርት ሶፎክ ከጋና እንደዚሁ ጋሽ ደምስ ዳምጤ እንደዚሁ ነፍሱን ይማረው እና ብዙ የአፍሪካ ትሪኮች አሉ። በተለይ የኮንጎ ጁጁ፣ የኮንጎ ራጃ፣ ያው ይሄ ጥንቆላው የሚሉት ነው፣ የናይጄሪያውን አሰልጣኝ በጣም የአሳበደው ጉዳይ ይመስለኛል። ያው ቴክኒካል ኤሪያ ላይ የሆነ ነገር ሲቀምሙበት ናይጄሪያ የወደቀችው በራሷ ነው በራሷ ነው ግን አንዳንዴ ግን በዛ ነገር የሚያምን አይመስልም ምክንያቱ አንተ ፔናልቲ በሚመታበት ሰዓት በዛ ሰዓት እንዴት ወተ እንደዚ አይነት ነገሮች ያን ያህል ትኩረትን ይስቡታል ፔናልቲም የሚመተውን የምትመርጥበት በጣም አስጨናቂ ሰዓት ነው በተለይ ለኮች እንዴት በዛ ልክ ትን ውስጥ እገባለሁ ጭንቅ ውስጥ እንዴት ትገባለህ አንዴ ተመለሰ ሁለቴ የመለሱት በሶስተኛው ትግል አደረገው። በእርግጥ ኮንጎ እንደዚህ ኤሊ ተዘቅዝቀው ራሱ አይተናል። ታሪኩን አናበላሸው። እንዲህ ኤሊ ተከርብቶ ፓካንድ ባርቤኪዩ አይተናል። እና የአረንጓዴ ንስሩ ክንፉን ተመቷል። ፍቅር ነብሩ ንስሩን አሳስቆ ሰልቅጧል። የናይጄሪያ ብሔራዊ ቡድን ከውጤት በፊት ጥቅማጥቅሙን ለማስቀበር ከናይጄሪያ እግር ኳስ ፌደሬሽን ባለስልጣናት ከናይጄሪያ መንግስት ቴብል ላይ የሚቀመጥ ነው ያኛውን ቃል የገባችሁትን አላደረጋችሁም ይሄኛውን አድርጋቸዋል በሚል የሚደራደር ነው። ይሄ የቦነስ ነገር ሁሌ ከምዕራብ አፍሪካ ቡድኖች በተለይ ደግሞ ናይጄሪያ ላይ በጣም ይነሳል። ለእኔ ግን ዲዘርቭ የሚያደረገው በህብረት የታገለው እንደ ቲፒ ማዜምቤ አይነት የአፍሪካ እግር ኳስ ድንቅ ቡድንን የፈጠረ የዲሞክራቲክ ኮንጎ የቀድሞዋ ዛይር በለው አሁን ሁለት ሀገር ስለሆኑ ነው። ኮንጎ ብራዛቪል እና ዲሞክራቲክ ኮንጎ የኪንሻሳ ሪቨር ብቻ ነው ፍቅር የሚለያቸው። ዓለምን በጣም የሚያማልል ማዕድን ያላት ትልቅ የተፈጥሮ ጸጋ የተቸረች ሀገር ነች። የእግር ኳስም ሀገር ነች። በነገራችን ላይ ዋንቢሳካ ፍቅር የአያቶቹን ሀገር ለማየት ከወራቶች በፊት ነው፣ ዘመዶቹን ለመጠየቅ ወደ ኪንሻሳ ሲያቀን ነው። በዛው ግን ብልጦቹ ኮንጎዎች በአክለኛ ተጫወት። የእንግሊዝ ብሔራዊ ቡድን ላይ የመሰለፍ እድሉ በጣም ሬር እንደሆነ ይታወቃል። ከፓላስ ወደ ዩናይትድ ሲያቀና ከአምሳ ሚሊዮን ፓውንድ በላይ ከወጣባቸው የዩናይትድ ውድ ተጫዋቾች በአንድ ወቅት እርሱ ነበረ። በቀይ መስመር የሚጫወት ከሰፋ አይለቅህም። በተለይ በመከላከሉ ረገድ በጣም ውጤታማ ነው። ማጥቃቱ ላይ ያው ራሱ የተሻሻለው ቫሌንሲያ ነው የሚመስለኝ። አሁን በዌስትሃም ይገኛል። ግን ለሀገሩ ኮንጎ ተጫውቶ የኮንጎን ህልም ይዞ በፕሌይ ኦፉ ምናልባት ማርች ወር ላይ በሜክሲኮ ለሚከናወነው ሌላ አድቬንቸር በቅቷል። አፍሪካ አስረኛ አህጉርም አስረኛ ተወካይ የምታገኝበት እድል ተፈጥሯል። ኮንጎ የተሻለችው ሀገር ናይጄሪያን ረታለች። የአፍሪካ እግር ኳስ ዛየር ማቦቱ የአፍሪካ እግር ኳስ አምባገነኖች ድርጊት በብዙ ፕሮግራሞቻችን ጠቅሰናቸዋል። ፍቅር ያ ግን ሞመንት ምን ያህል ተጫዋቾቹ ጭንቀት ላይ እንደነበሩ ማሳያ ይመስለኛል። ቅጣት ምት ብራዚል ልትመታ ስትል ከተደረደሩ የዛየር ተጫዋቾች አንደኛው ገና ጀርዚኒዮ ወደፊት ቶስታ ወደፊት ሊፈነጠሩ ሲሉ ወደ ኳሷ ፈጥኖ ሄደው ከነሱ ፊት የራሳቸው ምት ላይ የራሳቸው ጎል ላይ የሚመታ ቅጣት መምታት ምን ያህል ፍራቻ ላይ እንደነበሩ ማሳያ ነው። የወርልድ ካፕ ክላሲክስ ክላሲክስ ቪዲዮዎችን ስታይ ኮሜንታተሩ እንዴት እንደሚስቅ ኮሜንታተሩ ደጋፊዎች በጣም ሲስቁት ያለ፣ ግን እነዛ ደጋፊዎች በጀርመን የሚገኙ ደጋፊዎች የብራዚል ና የኮንጎን ጨዋታ ለመመልከት የገቡ ደጋፊዎች የማያውቁት ያ ተጫዋች ምዌፖ ኢሉንጋ የሚያውቀው ግን አንድ እውነት ነበር ከዚህ ጨዋታ በፊት ከሶስት ጎል በላይ ቢቆጠርባችሁ አንዳችሁም ወደ ኮንጎ ወደ ዛይር እንዳትመለሱ ሀገር አለኝ እንዳትሉ ብለው በቀጥታ ከፕሬዚደንቱ የተላለፈ መልእክት ሰምተው ነው እነዚህ ተጫዋቾች ሜዳ ውስጥ የገቡት ኤፍሬም ስለዚህ ዝም ብሎ እዛ ለተገኘው ተመልካች በቃ የሆነ የሚያስቅ ክስተት ሊመስል ይችላል። ለሙዌፖ ኢሉንጋ እና ለጓደኞቹ ግን ሀገር የማጣትና ያለማጣት ጉዳይ እንደነበር ያውቁታል። ዴስፐሬት ነበሩ። በጣም ተስፋ ቆርጠው ነበሩ። አፍሪካ ስልጠና ምን እንደማትችል አይነት ነው የተወራው። በዓለም ላይ የት ነው የሚሰሩት? ኮሜንታተሩን ትሰማዋለህ። በጣም ይስቃል፣ በጣም ይስቃል። እንደማያውቁ አዚፍ ህጉን እንደማያውቁ አይነት አርጎ ነው እንትን ያለው በነገር ላይ። ሞቡቱ ሴሴ ሴኮ ከመጀመሪያው ጨዋታ ጀምሮ በስኮትላንድ ፕሮግራሙ ላይ በደንብ ተገልጿል። ከስኮትላንድ ሁለት ለባዶ ከተሸነፉበት ጨዋታ በኋላ ዛይርን እንዳታሳፍሯት አፍሪካ እንዳታሳፍሯት የሚል መልእክት ላኩ። በሚቀጥለው ጨዋታ አራት ጎል ብቻ ተፈቀደ። የሚገርም ወደ መልበሻ ክፍሉ ገብቶ የዛይር ኦፊሻል ዘጠኙ በኋላ ነው እነዚህ አስበው ገብተው ቡድን ኢንስፓየር በምታደርግበት በርቱ፣ ትችላላችሁ ምናምን እያልኩ ይናገራሉ ብለህ ስታስብ አንድም ቡድን ገብተህ ከዚህ በላይ ጎል ቢቆጠርብህ የሚጠብቅ ይሄ ነው ስትባል፣ ሜዳ ውስጥ ገብተ መጫወት አትችልም። ስለዚህ ቅጣት ምቱን ከሚመታ ራስ አንኮንሽየስ ራስ ላይ የሚመታውን ቅጣት ተከርተዋል። ብዙ ጊዜ ያው መቡቱ ስፖርቱን ያው ዛይርን ከፍ ለማድረግ ፖለቲካል ደግሞ መሳሪያ የሚያደርጉት እንደነበር ይነገራል። የመሀመድ አሊም ራምብልን ኢን ዘ ጀንግልን ሲያስተናግዱ ትልልቅ ወጪዎችን እያወጡ እግር ኳስ ላይ ኢንቨስት ሲያደርጉ የሆነ ፎልስ ሆፕ የመስጠት በስፖርቱ በቃ ከፍ ብለናል የማለት ነገሮችን እና ደግሞ ማህበረሰቡን በስፖርቱ ውስጥ የሆነ ነገር የማደግ እቅድ እንደነበራቸው ይታወቃል። እና ሲመለሱ የመጀመሪያ ተሳታፊ ቡድን የፍሬም እንግዲህ ከሰብ ሳራ ቦታቸ አይደል የአፍሪካ ዋንጫ ላይ የተሳተፈ የመጀመሪያ ቡድን ነው። ፓስፖርታቸውን ተወረሱ። አንድም ኦፊሻል አልተቀበላቸውም። ቤታቸውን ተነጠቁ። ከዛ በኋላ አንድም ተጫዋች ከዛየር እንዳይወጣ ትእዛዝ ተላለፈ። አንዳንዶቹ ጨለማ ክፍል ውስጥ ተጠርተው ተጠየቁ። ብዙ ታሪኮች ነው የወጡት። ብዙዎቹ ድሃ ሆኑ። የተገባላቸው ቃል ሽልማታቸው እንዲቀር ካንስል እንዲደረግ እንዲወረስ ተደረገ። እና ብዙዎቹ በዛ ዘመን የዛየር ተጫዋች ሆኖ መወለዳቸውን ጭምር የሚጸጸቱበት በቃ ለምን እግር ኳስ ተጫዋች ሆነን ለምን ወደ ዓለም ዋንጫ ሄድን ለምን የአፍሪካ ዋንጫ በላን ብለው እንዲያጠናቅቁ ምክንያት የሆነ ነገር ነበር። እና 1974 ከዛ አስቀድሞ የአፍሪካ ዋንጫ ኢትዮጵያ አስተናገደችው። የአፍሪካ ዋንጫ፣ ስድስተኛው የአፍሪካ ዋንጫ። በጣም በጣም ብዙ ከተነገረላቸው የአፍሪካ የዓለም ስቶሪዎች መካከል አንዱ ነው። ዛሬ እንደ አንስተ ነው ማቡቱ ደግናቸው ናቸው ተባለ እኮ አልሰማም። እንዴት ሲባል አሁን ይህንን ለምን መሰለ በእግር ኳስና በእግር ኳስና አምባገነኖች ታሪክ ላይ የኡዴይ እና የአልሰይድ ጋዳፊን የኡዴይ የሳዳም ሁሴን ልጅን ታሪኮች ስትሰማ ስትሰማ ይነሱን ታሪክ ወደኋላ መለስ ብለው በቻናሎቻችን ላይ የሚያገኟቸው አልፍቅር ወደፊትም እናቀርበዋለን። በእግር ኳስና አምባገነኖች በቃ ዛየር በጣም ማቡቱ ደግ ናቸው ጎዳና ተዳዳሪ ነው ያደረጓቸው ተብሎ ነው እና ግን አስገራሚ ነበር። ዛየር ግን ፍቅር ወደ አሁኑ ስንመጣ ስንገለብጠው ከአርባ ምናምን ዓመት በኋላም ያው የጠንካራ እግር ኳስ ስርዓት ቅኝት ውስጥ ካሉ የአፍሪካ እግር ኳስ ሀገራት አንዷ ነች። ናይጄሪያን ገንድሳ ወደ አሰልጣኙ ያው ጁጁ ያለበት ሀሳብ እንዳለ ሆኖ የመጨረሻው ዙር ላይ ደርሳለች። ምናልባትም አስረኛዋ ሀገር ትሆናለች። ዛሬ ከምናነሳቸው አብይ ጉዳዮች መካከል ወጣቶቻችንን ጥሩ አውድ ሳል ፍቅር ዩ ሰቨንቲን የኔማር ጁኒየር መጨረሻ ስንል ከዛ የር ጋር አብሮ ስለሚሄድ ነው፣ እንመጣበታለን። ጋቱሶ ስለ ዓለም ዋንጫው ኮታ ምን አለ የሚለውም አብረን ምክንያቱም ዘጠኝ አፍሪካ ሀገራት በአፍሪካ ዋንጫ አውቶማቲካሊ ይገባሉ። ለመጀመሪያ ጊዜ አስረኛውም ኮንጎ ልትሆን ትችላለች። አውሮፓ አስራ ስድስት አላት። ጣሊያን አዙሪ ታሪኳ በጣም በድንቅ ፕሮግራም ሰምተነዋል፣ ፍቅር አርቲስቲክ በሆነ ፕሮግራም አሁን ግን ጣሊያን ዳገት ሆኖባታል። ያለ ዋንጫ ጌናሮ ጋቱሶ ኖርዌይን አልቻለም። ፍቅር የኖርዌይ ወርቃማ ትውልድ ከስካንዲኔቪያን ተነስቷል። ኤሬን አላንድ ሱፐሮዳን ጨምሮ ያውም ወደ ጋርድ ባልነበረበት ጨዋታ ሃላንድ አልተቻለም ዘንድሮ ፍቅር። የጋቱሶ ሀሳብ ግን ለእኔ በጣም ነው የሚያስቀኝ። አውሮፓ ስንት ይስጧቸው? አፍሪካ ከ54 ሀገራት ዘጠኝ ነው ያገኘችው። ሁለት፣ የነበረበት አንድ፣ የነበረበት ሶስት፣ የነበረበት ወደ አምስት ያደገበት ዘመን እናስታውሳለን። በብዙ ትግል አሁን ፊፋ አርባ ስምንት ሲያደረገው ኮታውን ፍቅር የነ ኤድጋር ዳቪድስ አገር ሱሪናምም ጭምር እኮ ድል እየያዘች ነው። በጣም ብዙ ኮታዎች እየመጡ ነው። ይሄ ማለት በሶስተኛው ዓለም በሚባሉ አህጉራት ላይ የሚገኙ ድንቅ ታለንቶች ወደፊት ይመጣሉ። በእርግጥ ላቲን አሜሪካ ስትሄድ ከአስር ሰባቱ ካለፉ የሚወድቅ የለም ማለት ነው ከአስር ሰባት የሚያልፍ ከሆነ የሚወድቅ የለም። ምስጋና ለብራዚል፣ ለአርጀንቲና፣ ለጀማሪዋ ዩሮጓይ ከዛ ፓራጓይ፣ ቺሊ እያልክ የምጠቅሳቸው ኮሎምቢያን ጨምሮ ድንቅ የላቲን አሜሪካ የእግር ኳስ ሀገራት አሉ። ግን ትንሽ ናቸው፣ አይፈረድባቸውም። የእግር ኳስ ጥራታቸው ግን በአብዛኛው እንዲያልፉ እያደረገ ነው። ወትሮም እኮ ሐምሳ ሐምሳ ነው ፍቅር፣ አራቱ ይገባሉ፣ አምስተኛውም በፕሌይ ኦፍ ይገባል። ብዙ ጊዜ አፍሪካ ላይ ስትመጣ ዘጠኝ አፍሪካ ሀገራት አሜሪካ ይሄዳሉ፣ አስረኛዋ ኮንጎ ልትሆን ትችላለች። አውሮፓ እየተንጫጫ ነው። ጌናሮ ጋቱሶ የራሱን የቤት ስራ ሳያጠናቅቅ አሁንም በፕሌይኦፍ ወደ ዓለም ዋንጫ የሚመጣበት እድል አለ። ጣሊያን ዘንድሮ ከቀረች የሚገርም ነው። በነገር ላይ ጣሊያንን የሚያክል ሀገር ኤፍሬም፣ በዚህ ምድብ ማለት ነው ኖርዌይ እስራኤል፣ ኤስቶኒያ፣ ሞልዶቫ በነበሩበት ምድብ ማለፍ ካቃታት እንደገና ስለ ኮታ ሲስተም ካወራህ በጣም አስጊ ነው። ከብራዚል ቀጥሎ የዓለም ዋንጫን አራት ጊዜ ያሸነፉ ናቸው። ፕሮግራሙን በጣሊያንኛ አርገን እንላክላቸው ሀገር የሚያስቅ ጉዳይ ነው። በመጀመሪያ አውሮፓ በጣም አንፌር በሆነ መንገድ ለዘመናት ተሳትፎ ሲያገኝ በዛም ሲጠቀም የቆየ ነው። አሁንም አንድ ሶስተኛው ከ48ቱ አንድ ሶስተኛው የተሳትፎ እድል የአውሮፓ ነው። 16 ሀገር አውሮፓ ነው ሃያ አራቱ ነው ስድስቱ አህጉራት እኮ የሚቀራመቱ፣ አንዱ አህጉር ብቻ አንድ ሶስተኛ አንድ ሶስተኛ አስራ ስድስት ሀገር ከአርባ ስምንቱ ስንት እንዲሆንለና የፈለገው ዛቱ በቃ እንለፍ አይነት ነገር ነው። እና የአርባ ስምንት ሀገር ሆኖ አለ ለአውሮፓ ግን በቀጥታ ለማለፍ የኮታ ሲስተሙ በጣም ከባድ ነው የሚል ነገር። አፍሪካ ነው ደግሞ ታርጌት ያደረገው። አፍሪካ እንግዲህ ትንሽ ሀገሮች ነበሩ አለ ትንሽ ሀገር፣ እውነቱን እኮ ነው ይባል ደጋግሜ ማነሳለሁ። ምስጋና ለኢትዮጵያ ይድነቃቸው ተሰማ ይሁን እንጂ ልክ አሁን ኮንጎ እንደሆነች ነው፣ የአፍሪካ ሀገር ተሳታፊ እርስ በርስ ትጫወታለህ። ኮንጎ አለፈች፣ ሄደህ ማጣሪያ ማጣሪያ አድርገህ ነበር ምትገባ በራስህ አህጉር ማጣሪያ አልፈህ፣ እንኳን በራስህ አልፈህ አትገባም። ያለ ሟንጫ ይሄ ይድነቃቸው። በፊፋ ታሪክ በጣም ዘረኛው ሰው ሳኒ ማቴዎስ ናቸው። ባላንሱን ደግሞ የሰሩት ጋሽር ነቃቸው ነቃቸው በጣም እና ካፍ ከፍተኛ ትጋር ነው አደረገ ሶስት ይሁንላቸው ተባለ። ከሀምሳ ምናምን ሀገር ፍ አምስት የሆነ እኮ እኛ በደንብ ኳስ ማየት ከጀመርን በኋላ ነው። በጣም በቅርብ እኮ ነው ጋቱሶ ማቴዩስ ላይ ነው የቀረው ዘረኛው የፊፋ ፕሬዚዳንት ላይ እና ያው ትረዳለህ። እና የአፍሪካ እንደውም እኔ ከኮ አንዱ መከራከሪያ ምናልባት አፍሪካ ነው ወደኋላ የሚይዘው በእግር ኳስ ደረጃ የዓለም ዋንጫን አሸናፊ ሀገር መፍጠር አልቻሉም። ግን ሞሮኮ ኳሊፋይ አድርገች አራት ውስጥ ገባች። ከ2002 ጀምሮ በትንሹ ስምንት ውስጥ የሚገቡ ከ1994 የዓለም ዋንጫ ጀምሮ ሩብ ፍጻሜ የሚገቡ የአፍሪካ ሀገራት እየመጡ ነበር። ወደኋላ ወደፊት የሚሄዱ ነገር እንዳለ ሆኖ ግን አፍሪካ ከ54 ሀገር 16 ሀገር በጣም ፌር ይመስለኛል። ላቲን፣ እኔ ሁሌም እኔ ይገርመኛል። ግን አንዱ ደግሞ የላቲኖች መከራከሪያ ትንሽ ሀገሩንም ግን ያለም ዋንጫው ዶሚኔት እናደርጋለን እግር ኳስ አቅማችን ከፍ ያለ ነው። ስታስበው ብራዚል አርጀንቲናና ዩራጓይ ብቻቸውን ስንት ያለም ዋንጫ ወስደዋል? ወደ አስር ያለም ዋንጫ ከዛ ውጪ እንደ ኮሎምቢያ አይነት ሀገሮች በጣም ጥሩ የእግር ኳስ ባያሸንፉም ማለት ነው። ጥሩ የእግር ኳስ አቅም ያላቸው ሀገራት ናቸው። እና ግን ሁልጊዜ ከአስር ሀገር ውስጥ ስድስቱን አሳልፈው አንዱ ደግሞ በፍሌኦፍ መጥተው ላቲን አሜሪካ በቃ ዝም ብሎ ሶስቱ ነው የሚቀሩት። በጣም ራሱ መቅረት የሚችሉ ነው የሚመስሉት። ግን ወደ ጣሊያን ስትመጣ ጣሊያን በመቄዶኒያ ነው የወደቀችዋል። በማን ነበር የወደቀችው ያለፈው በኖርዘርን የወደቀችው ባለፈው በጣም በጣም ደካማ በሚባል ከጣሊያን አንጻር ደካማ በሚባል ሀገር ነው ፕሌይ ኦፉ ላይ የወደቁት። ከዛ በፊትም እንደዚሁ ምድብ ማለፍ አልቻሉም። አሰልጣኞቻቸው ይሄ ጃይንት አሰልጣኞች ባለቤትና ና ጣሊያን ሁልጊዜ አሳቢ አሰልጣኞች፣ ግዙፍ አሰልጣኞች ስፓሌቲ ገና በጊዜ ነው በሶስቱ ጨዋታዎች ነው የተሰናበቱት። ስፓሌቲን አሰናብተህ ጋቶሶን ታመጣለ። ጋቶሶ እኮ ከናፖሊም ከሌሎች ክለቦችም በጊዜ የሚሰናበት አሰልጣኝ ውጤት ምንም የሌለው አሰልጣኝ። በተጫዋችነቱ ብዙዎች ታጋይነቱን የስፕሪቱን ቻምፒየንስ ሊግ ምሽቶች ላይ ጨምሮ በተለይ በሚላን ያለውን ነገር ታውቃለህ፣ ግን በአሰልጣኝነት ጣሊያን ከሱ የተሻሉ አሰልጣኞች ሁሉ አሏት። ቡድኑን የተሻሉ የሚባሉ በዓለም ላይ የተሻሉ አሰልጣኞች ይዘውታል፣ ግን ንቅንቅ አላለም። ባለፈው ስለ ሴሪያም ስናወራ ነበርና አሁን ጣሊያን ወደ ራሷ ካልሆነ በስተቀር ወደ ሌሎች ሀገራት ወደ ፊፋ እድሎችን ወይም ደግሞ ጣቶችን የምትቀስርበት አጋጣሚ የለም ምክንያቱም ምን መሰለህ ኤፍሬም አውሮፓ ትልቅ እድል አግኝቷል ከዚህ በፊት ያለም ዋንጫ አውሮፓ ተሳትፎ 16 ነበር አስራ አራት ነበር ቶታሊ ነበር አስራ ሁለት ነበር አስራ ሁለት አሁን በአዲሱ አራት ነው ያገኙት አራት ኮታ ሲጨመርልህ አሁን አስራ ስድስት ነው አሁን አስራ ስድስት ነው ኮታ ሲጨመርልህ ትልልቅ ቡድኖችን አንድ ምድብ የማገናኘት ነገራቸው በጣም የቀነሰ ነው። አሁን ጀርመን ብቻዋ ነች። እንግሊዝ፣ ጣሊያን፣ ስፔን፣ ፈረንሳይ አንዳቸው እርስ በርስ አልተገናኙ አይተከውን የአፍሪካ ሀገራት ላይ ግን በዘጠኝ ቡድን አምሳ አራት ሀገር ትልልቅ ሀገራት አንድ ምድብ የመገናኘት እድላቸው በጣም ጥሩ ነው። እነሱ ሲመድቧቸው በብዙ ጊዜ ትልልቅ ሀገራት አንድ ላይ አይገናኙም ግን እታች ያሉት ሀገራት እያደጉ ስለመጡ ለምሳሌ ኖርዌይ በጣም ጥሩ ብሔራዊ ቡድን ይዛለች ጎል እንደ ልብ የሚያስቆጥር ውጤት በጣም የሚቀለብስ በትውልዷን በጣም ጥሩ ብሔራዊ ቡድን መፍጠር ችላለች። እና አስራ ሁለት ዓመት ከአስራ ሁለት ዓመት በኋላ ነው የሚመለሰው የጣሊያን ብሔራዊ ቡድን ካሸነፈ ካላሸነፈ፣ ግን አስራ ስድስት ዓመት ጣሊያንንም ያህል አገር አንመለከትም ማለት ነው ከአስራ ዘጠኝ ሰላሳ የዩሮጓያ ዓለም ዋንጫ ጅማሮ አንስቶ ትልቅ ታሪክ የነበረው ፍቅር የካቴና ስልት ፈጣሪ የዓለም እግር ኳስ ትልልቅ አሰልጣኞች አጥቂዎች፣ ተከላካዮች፣ የመሀል ሜዳ አማካዮች፣ አስር ቁጥር ለባሾች በደንብ ያንተ ፕሮግራም ይናገራል። ሴሪያ ካጂፕ አንስቶ ወርቃማው ዘመን ዘጠናዎቹ ለኢትዮጵያ ስፖርት ቤተሰቦች የዓለም እግር ኳስ ከዋክብቶችን የሚስብ አሁንም ኤሊት የሚባለው ሊግ ነው። ሴሪያ ግን ምን ነካው? አዙሪ ስኳድራ አዙሪ ወይ ወደሚታወቅበት ካቴና ስልት በነ ፓውሎ ማልዲኒ፣ ባሬዚ ስታይል አልተመለሰ ወይን ሮቤርቶ ባጆን በአግባቡ ማውጣት አልቻለም። ዴል ፔሮን የመሰለ የኳስ ቀመረኛ መፍጠር አልቻለም ወይ ቶቲን አልተካም። እንደ ወትሮ ድንቅ ተከላካዮች፣ ድንቅ ጠባቂዎች በነቡፎ ሌቭል መፈጠር አልቻለም። ግን በዚህ ሂደት ውስጥም መልሱ የጣሊያን እግር ኳስ እንደተቀዛቀዘ ማሳያው ጋቱሶ የናሽናል ቲም ዋና አሰልጣኝ ሲሆን ነው። ወኔ የፈለጉ ይመስለኛል እብደትም ወኔም ወፈፌነትም የፈለጉ ይመስለኛል ከጀርባው ቡፎን አለ በነገራችን ላይ በደንብ የሚያረጋጉትም አሉ ፍቅር እነ ፒርሎ ከውጭ የሚረዱታል የቀድሞ የብሔራዊ ቡድን አጋሮቹ እና ጓደኞቹ ጣሊያን እድል አላት አሁንም ፕሌይኦፉን አሸንፋ የማለፍ እድል አላት የጋቱሱ የጋቱ ሀሳብ ግን ብዙዎች የተቃወሙት ብዙ የማያስኬድ እንደሆነ ይነገራል ላቲን አሜሪካ ላይ እኔም ያንተን ሀሳብ ሼር አረጋለሁ ግን የእግር ኳስ ጥራታቸውና ሂስትሪያቸው እንደገና ይሄ መመዘኛ ሲወጣ ሁሉን ነገር ምስጋና ልን ብራዚልና አርጀንቲና በዛ ሌቭል መያዛቸው ነው። እስካሁን የዓለም ዋንጫን ያላሸነፈ አህጉር አለ ፍቅር አደለ? ስንት አህጉር አለ? ሰሜን አሜሪካ ቶ መቼም ያሸንፋሉ? ን አሜሪካ ዳንሱን ነው እነሱ የሚችሉት። እና ይህ ንቪዮ ምናምን ነው። አውሮፓ እና ላቲን አሜሪካ ነው ያለው። የሚገባው ሁኖ ያላሸንፈው አፍሪካ ነው። አዎ፣ አፍሪካ አድቬንቸሩ ላይ በጣም ተጠግቷል። ታስታውሳለህ፣ ሶከር ሲቲ ላይ የጋና ናሽናል ቲም፣ ናይጄሪያ በነ ራሺድ ያኪኒ ወርቃማ ዘመን። አሁን የማይበግሩት አናባስ፣ ካሜሮን ማጣሪያ ማለፍ እኮ ብርቃቸው ሆነ። አሁን እኮ ናይጄሪያ እና ካሜሮን የሌሉበት የዓለም ዋንጫ ነው የምናየው። እንግዲህ አፍሪካ ሲባል እግር ኳስ ላይ ናይጄሪያ፣ ካሜሩን መንግስቱ ወርቁን ሁድ ለስናስታውስ ስናስታውስ ይህንን የጎንደሩ ሌዥያውም የቋራ መንግስቱ ወርቁ ልበ ተራራ ሲባል ከየትኛውም የአፍሪካ እግር ኳስ ድንቅ ተጫዋችና ብሔራዊ ቡድን በፊት የነበረ ስም እኮ ነው። ፍቅር ስላልሰራን እንደ ካሮት ወደ ታች ስለሚያድገ የኢትዮጵያ እግር ኳስ ዛሬ ጃይንት የሚባሉ ሀገራት አምሳ ዘጠኝ አስራ ዘጠኝ ስልሳዎቹ 1970ዎቹ ማነው 1950ዎቹ ላይ ቢሆን ኑሮ ኢትዮጵያ መንግስቱ ወርቁ ነበር የሚቀድመው። አሁን የአፍሪካ እግር ኳስ ላይ ሞሳላህ ወይ ደግሞ ሐኪሚ ወይ ደግሞ ሳዲዮ ማኔ አለበለዚያም ደግሞ ኦሲሚን እንደምትለው መንግስቱ ወርቁ ነበር ሐምሳዎቹ ላይ የሚቀድመው። ያው ይቆጫል። 50 60 ዓመት ወደ ኋላ ስንንሸራተት እና በአፍሪካ እግር ኳስ ያለው ኮታ ምስጋና ለይድነቃቸው ተሰማ ከዛም ለኢሳ ሐያቱ ከዛም በኋላ በአፍሪካ እግር ኳስ ላይ ለመጡ አስተዳደሮች ወደፊት መጥቷል። ጋቱሶ ግን የፋሽስት ዘመን ላይ ቆመ ይመስለኛል። እኔ አስተሳሰቡ አያነብም መሰለኝ። ጋቱሶ ሲደባደብ የሚውለው ምን መሰለኝ አንዳንዴ ከአውሮፓ ኮታ የተነካ የለም፣ ፊፋ እኮ ነው። አስራ ስድስት ሀገር ይጨምሩ፣ ሁለት ጨመረላቸው። አራት ከአስራ ሁለት አስራ ስድስት ነው የሄዱት እነሱ። ስለዚህ ከአውሮፓ እንዲሁም አውሮፓ ተጨማሪ ኮታ ነው ያገኘው። በፊት አንፌር ነው በቁጥር ደረጃ ፋ መጥቷል። በነ ማልዲኒ ሀገር በነ ባጁ ሀገር